በ2013 ዓመት ምህረት እንደተመሰረተ የተነገረለት ዘጸአት የለውጥ ቁጠባና ብድር የህብረት ሥራ ማኅበርና ገና ለመመስረት በሂደት ላይ ነበረ የተባለው ዘጸአት የለውጥ ሪል ስቴት የህብረት ሥራ ማኅበር ወደ ሥራ መግባቱን የማኅበሩ አባላት ይገልጻሉ። ከዚህ ጋር በተያያዘ የማኅበሩ አባላት ቅሬታቸውን ይዘው ወደ ፋና ሚዲያ ኮርፖሬሽን በመምጣት አቤቱታቸውን አሰምተዋል። አባላቱ ማኅበሩን በሚያስተባብሩና በሚመሩ አባላት አማካኝነት የቤት ችግራችንን ሊፈታልን የሚችል የጋራ መኖሪያ ቤት ለመገንባት የሚ የሚጠበቅባቸውን መስፈርት በማሟላት በታሰበው መሰረት ከባለ አንድ መኝታ ቤት ጀምሮ እንደየየ አባላቱ አቅምና ፍላጎት መሰረት ገንዘብ ማዋጣት ከጀመርን በኋላ በአመራሮቹና በአንዳንድ አስተባባሪዎች አማካኝነት ያዋጣነው ገንዘባችን ተወስዶብናል ሲሉ ደረሰብን ያሉትን በደል አሰምተዋል። በዛው በዘጻት ስም ዘጻት የለውጥ ሪልስቴት የሚል ማይበር የወረዳ አመራሮች፣ የክፍለ ከተማ አመራሮች ባሉበት የሪል ስቴት ኩባንያ ያስፈልገናል በሚል ውሳኔ ሰጠ። በእለቱ ካፒታሉን አስመዝግበን ላይሰንስም ሲመጣ ወደ 55 ሚሊዮን ምናምን ካፒታል አስመዝግበን ነው። በዚህ ሰበብ 1 ሚሊዮን 500 ሺህ የከፈለ አለ፣ 1 ሚሊዮን የከፈለ አለ፣ 800 ሺህ የከፈለ አለ፣ 500 ሺህ የከፈለ አለ። ዛሬ ብር ይገባል፣ አድርም ይወጣል። ለምንድን ነው ሲባል ስራ እየሰራን ነው ይባላል። ጠቅላላ ጉባኤ አንድ ቀን ጠራ። 26000 ማስገባት አለባቸው አለ። ህዝቡ 26000 አስገባ። ትንሽ ቆይቶ ደግሞ ጠራ። 30 ሺህ ማስገባት አለባችሁ አለ። ይኸው ጀምረናል እያለ ማተም ያረፈበትን ፈቃድ ምናምን ያሳል እውነትም ውሰት አናውቅም። ከ4900 በላይ የሚሆኑ ሰዎች የተመዘገቡበት ማህበር ከቁጠባና ብድር ተቋሙ በሚገኘው ገንዘብ ይቋቋማል የተባለው የሪል ስቴት ህብረት ስራ ማህበሩ ቤት ይገነባል የሚል ተስፋ እንደተነገራቸው ከቅሬታ አቅራቢዎቹ ሰምተናል። በዚህም መሰረት ለህብረት ስራ ማህበራቱ የባንክ የሂሳብ ደብተር ተከፍቶም አባላቱ ወደዚህ የባንክ ሂሳብ ደብተር ገንዘቡን ገቢ እንዲያደርጉ ተነገራቸው። ይህ የገንዘብ አከፋፈል በመርህ ደረጃ ነው እንጂ አባላቱ ገንዘቡን የሚያስገቡት በግለሰቦች የባንክ አካውንት እንደነበር በ ቅሬታቸው አንስተዋል። በዚህ አካውንት አስገባ ተብሎ የኦሮሚያ ህብረት ስራ ባንክ አካውንት ተሰጠኝ እና እዛው ቢሮ አካባቢ ህንፃው ስር የባንኩ ቢሮ ስላለ ቀጥታ እዛ ገብቼ ፕሮሰስ እያደረግኩኝ አቶ ሀብታሙ መጡ እና አቶ ሀብታሙ መጥተው ሌላ አካውንት ሰጡኝ። ምንድን ነው ስል ከነዛ ሰዎች በግዢ የምታገኘው ስለሆነ በአቶ ማቴዎስ ስም ነው ብሩን የምታስገባው ተብዬ አራት መቶ ሀምሳ ሺህ ብር በ ሪል ስቴቱ ስራ አስኪያጅ በሆኑት ግለሰብ ስም አስገባው። ቢሮ ገብቼ ደረሰኝ እንዲቆረጥ የባንክ እስሊፑን ሳቀርብ አውቶማቲዎስ ይመጣሉ። ስለዚህ እኔ በኦሮሚያ ህብረት ስራ ባንክ ነው ገንዘቡን ያስገባሁት፣ እስሊፕ የተቆረጠልኝ በአቢሲኒያ ባንክ በሚል ነው። መቶ ሺ ብር አስገቡና በማህበሩ ስም ቅድሚያ ቤት ከሚሰጣቸው ጋር ትሆናላችሁ። መቶ ሺህ ብር አስገብቼ መጣው። በሚቀጥለው ቀን ደግሞ ጠሩኝና መቶ ሺህ ብር ያስገባ ኸው ቅድሚያ ታገኛለህ እውነት ነው ነገር ግን አንደኛ ዙሮች ናቸው ቤት የሚሰጣቸው መቶ ሀምሳ ሺህ ብር ከፍለ መግባት አለባሉኝ። አካውንት ሰጡኝ ሄጄ አስገባሁኝ። የሰጡኝ አካውንት ግን የቢሮ ኃላፊው የሀብታሙ ነበር። አቶ ሀብታሙ ተስፋዬ ነበር የተሰጠኝ። ከዛ በኋላ እንደተጭበረበርኩ ያወቅኩት የኦዲት ሪፖርት ላይ ሲሄድ፣ መቶ ሺህ ብር ያስገባኸው በህጋዊ መንገድ ነው ያስገባኸው፣ መቶ ሀምሳ ሺህ ብር ያስገባው ደግሞ ተጭበርብረሃል። ኦዲት የምናደርገው በማህበሩ ስም የገባውን ነው። ስለዚህ 150 ሺህ ብር ተጭበርብሯል ተባልኩኝ። በ2013 ዓ ም ማህበሩ ገና ሲመሰረት በተለይም ዘፀዓት የለውጥ ቁጠባና ብድር ህብረት ሥራ ማህበር የተባለው ተቋም ችግር እንደነበረበት ጉዳዩ በቀጥታ የሚመለከታቸው ከለሚ ኩራ ክፍለ ከተማ እስከ አዲስ አበባ ከተማ ህብረት ሥራ ኮሚሽን ድረስ ያረጋግጣሉ። ማህበራት ሲመሰረቱ አንድ ወረዳ የማደራጀት ሥልጣን ያለው ሲሆን የወረዳ ነዋሪ ሲሆኑ ብቻ ነው። ይህም ቢያንስ የአባላቱ ብዛት ከ75 በመቶ በላይ በወረዳው ነዋሪ መሆን ይጠበቅባቸዋል። በተጨማሪም ወረዳው በቂ የሆነ ክትትል አለማድረጉም ተገልጸዋል። ከተተቋቋመለት አላማ አንፃር እንትሳይል በመቅረቱ ለራሱ ለአቢዩዝ ተደርጓል ለራሱ ተቋሙ ማለት ነው። ወረዳና በክፍለ ከተማ የነበረው መስተጋብር የላላ በመሆኑ ስራን የመገምገም ትን ቆጥሮ የመገምገም ትን ችግር የነበረበት በመሆኑ ዘት እዚህ ላይ ደርሷል ማለት ይቻላል። በእኔ እንደዚያ ነው። የማደራጀት ክፍተት ምንድን ነው? ወረዳው ከአቅሙ በላይ ከተሰጠው ስልጣን በላይ ያደራይቷል። የአባላት ከተለያየ ቦታ ያሉ መሆናቸው 2013 ላይ ሲደራጅ በእርግጠን ያልነበርኩኝም፣ በቦታው ኃላፊም አልነበርኩም እና ልክ ሴክተሩን እንደተቀበልኩኝ እንደዚህ አይነት ችግሮች እሰማለሁ። ነገር ግን እነሱን ለማግኘት ጥረት ስናደርግ ነበረ። ተጨባጭ መልኩ ሄደን ክትትልና ድጋፍ ለማድረግ ሮ ደግሞ ድንገተኛ ኢንስፔክሽን ለማድረግ በቦታው ስንሄድ ማንም ሰው ሰራተኛም ሆነ ኮሚቴው መጥቶ ያን ነገር ለማሳየት ፍቃደኛ ያልሆኑበት መንገድ ነው። ያለው አንድ ወር ካጣችሁ፣ ለምን አልሄዳችሁ? ለምን አላሳውቃችሁ? የጸጥታ አካላት አለ አይደለ? እዚህ እዚህ ወረዳ ውስጥ ክፍለ ከተማ ውስጥ ክፍለ ከተማ ማወቅ አልነበረበትም? ይህንን አላደረጋችሁ። ይህ አልተደረገም አይደለ? በእርግጥ ይህንን ያላደረግንበት ምክንያት ትልቁ ፌዴራል ፖሊስ ክሱን ይዞታል። ፋና ሚዲያ ኮርፖሬሽን የቀረበውን ቅሬታ ይዞ የማህበራቱን ፕሬዚዳንት ቦርድ አመራርና የተቋማቱ ኃላፊዎችን አግኝቶ አናግሯል። በምላሻቸውም የቀረበው ቅሬታ ተገቢ አለመሆኑን እና ጉዳዩን በእርቅ የጨረስን በመሆኑም ቅሬታውን ያቀረቡ ግለሰቦች የግል ፍላጎታቸው ባለመሳካቱ ነው ሲሉ ሞግተዋል። ወደ ግለሰቦች አካውንት ገብተዋል የተባለው ገንዘብም ሐሰት ነው ያሉ ሲሆን ከቁጠባና ብድር ተቋሙ ወጪ የተደረገው ገንዘብም አባላቱ የቆጠብነው ገንዘብ ለቤት መስሪያው ይዋልልን በማለታቸው የወጣ ዘምነው ነው በማለት ምላሽ ሰጥተዋል እውነት ነው ግን እንደ ህጉ ስትመጣ እህት ማህበር የሚባል ነገር የለም ስለዚህ ሪል ስቴቱ የራሱ የሆነ የቦርድ አመራር አለው ማለት ነው ወይስ ብድርና ቁጠባ ነው የሚመራው ቦርድ አመራር ነው ሪል ስቴት ማህበርን የሚመራው ሪል ስቴቱ የራሱ የሆነ የቦርድ አመራር አለ መተዳደሪያ ደንቡ ላይ ማለት ነው መተዳደሪያ ደንቡ ላይ በተግባር ግን ያው የብድርና ቁጠባው አንድ ስለሆነ የብድርና ቁጠባ ነው የሚመራው የብድርና ቁጠባ ቦርዶች እንቅስቃሴ ያደርጋሉ። አባልም ስለሆኑ ማለት ነው። ሌላው የቦርድ አባል የሆኑ ሰዎች ከዘጻአት ብድርና ቁጠባ 15 ሚሊዮን ብር አውጥተዋል። ይህንን አላወጣችሁም እናንተ። ስንት አመታቸው ነው እነሱ? ትልልቅ ሰዎች ናቸው፣ ግን የቦርድ አባል ናቸው። ገብቶኛል። አንድ የተማሩ ሰዎች ናቸው። ማንበብ ይችላሉ። ስለሚያውቁ ነው የተመረጡት። ገንዘብ ሲያስተላልፉ መነበብ አለበት። 15 ሚሊዮን ማለት 15 ብር አይደለም የሆነ ሰው የሆነ ነገር ከማድረጉ በፊት ነው እንጂ መጠንቀቅ ያለበት ካደረገ በኋላማ አምኖበት ነው አቶ ፍጹም ስም ላይ ነው ብርሃን ባንክን ያየ ነው ይሄ እንዴት ሊሆን ቻለ እናንተ ምን የምታውቁት ነገር የለም ስለዚህ ጉዳይ ስለምን ነው አሁን ስለገባው ገንዘብ ማለት እዚህ ቦታ ላይ ከዚህ ማህበር ጋር ተገናኝቶ የሚነሳ አይደለም እኔ ከማህበር ጋር ተነስቶ ከሆነ ከማስገባት ውጭ መነጋገር ይችላል። ከኔ ጋ ከማህበር ጋ በምን አይነት ሁኔታ እንደተገናኘ እኔ አካውንታንት አደለውም፣ ገንዘብ ያዥም አደለውም። በምን ምክንያት እንዳስገባ በስራ ሊሁን በዘጻት ይሁን በምን እንደሆነ እኔን መጠየቅ መብት አለው። አስራ አምስት ሚሊዮኑን ግን የት ነው ያደረገ? ገብቶኛል። አይ እኔ አሁን እያልኩ ያለውትኝ አልተላለፈም የሚለው ስልመጣ አይደለም፣ ወይም ስህተት ተፈጥሯል የሚለው ስልመጣ አይደለም። ግን ያለውም አካል ሲፈርም አንብቦና አውቆ ተስማምቶበት የፈረመ ነው። እሱ ብቻ አይደለም አንድ እሱ ብቻ አይደለም ጠቅላላ ጉባኤም የወሰነው ውሳኔ ነው። ከዛም በኋላ ሪል ስቴት ላይ የሚሄድ ገንዘቡም ወደ ሪል ስቴት ይሄዳል። የቦርድ አባላቱ ይህን ይበሉ እንጂ ፋና ሚዲያ ኮርፖሬሽን ባደረገው ማጣራት ከማህበሩ አባላት ያሰባሰባቸው መረጃዎች ከአንድ ሚሊዮን ብር ያላነሰ ገንዘብ ወደ የማህበሩ አመራሮች ናቸው ወደ ተባሉ ገቢ የተደረገ ገንዘብ መኖሩን እንዲሁም 15 ሚሊዮን ብር ደግሞ ከቁጠባና ብድር ህብረ ሥራ ማህበሩ አካውንት ወጪ ተደርጎ 37 የሚሆኑ የቦርድ አመራሮችና አባላት ወደ መሰረቱት ተመሳሳይ ዘጻአት የለውጥ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር መግባቱን አረጋግጧል። በሌላ በኩል ገንዘቡ ወጪ ይደረገልን ብለው የማህበሩ አባላት ጥያቄ ያቀረቡበት ማስረጃም አልነበረም። ነገር ግን ይህንን ጥያቄ አቅርባችኋል፣ ስለዚህ ገንዘቡን ወጪ አድርገናል ተብሎ በማህበሩ ፕሬዝዳንት ማህተም ተጽፎ ወጪ የተደረገበት ደብዳቤ ተመልክተናል። በትክክለኛ አካሄድ እየሄደ አይደለም። አይ ትክክለኛ አካሄድ ማለት ምን ማለት ነው? ምን አድርጉ እስኪ። ትክክለኛ አካሄድ ህዝብን ያማከለ የህዝብ የሆነ ድርጅት ነው። እኛ የፈጠር ነው አዝማሚያው ግን ወደ ግል እየሄደ ስለነበረ ይሄኛውን እንደውም አመጡልኝ። አንድ ማህበር አቋቁሟቸዋል ነው የሚባለው። የቦርዱ ፕሬዚዳንት የራሳቸው ሼር ካምፓኒ አቋቁመዋል። ያ ነው ያጣላችሁ። አዎ፣ በቃ ይ ነው። እሺ፣ በትክክል በትክክል የሚገናኘው ምላሽን ስጡኝ። በትክክል ንገሪ። እኛ አካሄዱ ትክክል አይደለም ስንል ገንዘብም ጠፍቷል ብለን ተጠራጥረናል። በአጠቃላይ ቅሬታ አቅራቢዎቹ ለቁጠባና ብድር ህብረት ስራ ማህበሩ ያዋጡት ገንዘብ ብዛት ወደ 55 ሚሊዮን ብር የሚጠጋ መሆኑንና ለሪል ስቴት ህብረት ስራ ማህበሩ ደግሞ ከ180 ሚሊዮን ብር በላይ እንደሚልቅ ለማወቅ ተችሏል። የለሚ ኩራ ክፍለ ከተማ ወረዳ 10 አስተዳደርም ችግሩ ከመፈጠሩ ማለትም ከ2015 ዓመተ ምህረት በፊት የቁጠባና ብድር ህብረት ስራ ማህበሩ የኦዲት ሪፖርት እንዲያቀርብ በተደጋጋሚ ቢጠይቅም ፍቃደኛ ሳይሆን መቅረቱን ይገልጻል። አሁን የማህበሩ አጠቃላይ ገንዘብ ኦዲት እንዲደረግ በፌዴራል ከፍተኛ የኦዲት ቢሮ ተይዞ የሚገኝ ሲሆን በተጨማሪም ቅሬታ አቅራቢ አባላት ጉዳያቸውን ለፌዴራል ፖሊስ አመልክተው በምርመራ ስራ ላይ እንደሚገኝ ለማወቅ ተችሏል።